ፕሪንት እያደረገ ነው። እኔ ግን ምንም አይነት ፎቶ አላስገባሁበትም። ሰላም ውድና የተከበራችሁት ወንድሞቼ በያላችሁ በሰላማችሁ ብዙችሁ ል በቀላሉ ቲክታክ ሾፕ ላይ ማስታወቂያ መስራት እንደምችሉ ታውቃላችሁ ወይስ አታውቁም? ለማታውቁ ብቻ ይሄ አማዞን ላይ ነው የገዛሁት ፎቶ ፕሪንት ማረጊያ ነው። ስለዚህ ይህን ፎቶ ፕሪንት ማረጊያ አማዞን ላይ ገዝቼው በቀላሉ ቲክታክ ሾፕ ላይ ማስታወቂያ መስራት እችላለሁ ማለት። እሱ ማስታወቂያ እንዴት መስራት እንደምንችል አሳያችኋለሁ። እና ደግሞ ለእናንተ በዚህ ማስታወቂያ በሰራችሁ ቁጥር ይከፈላቸዋል ማስታወቂያ ለሰራችሁት ማለት ነው። ስለዚህ እንዲህ ቲክቶክ ሾፕ ላይ ማስታወቂያ መስራት እንደምንችል ማየት እና ማወቅ ከፈለጉ የኔ ቪዲዮ እስከመጨረሻው ተከታተሉ። ይሄ የፎቶ ፕሪንት ማረጊያ ነው። ስለዚህ ይሄን ደግሞ ገዝቼ ይሄን ገዝቼ እየተጠቀምኩበት ነው። ግን ተጠቅሜ የሚል ማስታወቂያ እንድሰራበት ያገለግላል ማለት ይሄን ብቻ ሳይሆን አማዞን ላይ ማንኛውም ምትገዙት ነገር ካላችሁ ልብስም ይሁን ምንም ማስታወቂያ መስራት ትችላላችሁ ማለት ነው። ላይ እንዴት ገንዘብ መስራት እንደምንችል ነው። ገንዘብ የምንሰራበትን መጀመሪያ ማስተካከል አለብን ማለት ነው። ከዚህ ጋር አሁን የምንጫናዋል። እዚህ ከቲክቶክ ስቱዲዮ የሚል አለ። እሱን ክሊክ እናደረጋለን ማለት ነው። እሱን ከተጫንኩት በኋላ እንደዚህ ብሎ ይመጣል። ያልማት ነው። ስለዚህ ቲክቶክም እንደ ዩቲዩብ ሞኔታይዝ ያስፈልገዋል። ስለዚህ እኔ አሁን ምንም ሞኔታይዝ አልሆንኩም ገና ነኝ ማለት ነው። ለምን የራሱ እንትን አለ። ቫላንስም ዜሮ ዜሮ ገና አልሰራውበት። ለምን የቲክቶክ ያዘዘው ህግ እና ደንብ አለ። እሱን ስላላሟላሁ እንደዚህ ብላችሁ ትመጣላችሁ። ከዚህ ጋር አለ አሁን የሚጠቅመን ምንድን ነው? አማዞን ላይ አማዞን ላይ የምትገዙት ማንኛውም ዕቃ ልብስ ይሁን ጫማ ምናምን እናንተ ገዝታችሁት ያ ነገር ተመችቷችሁ ከሆነ ለሰው ማስተዋወቅ ከፈለጋችሁ እናንተ በዛ በገዛችሁት ነገር ቪዲዮ ትሰራላችሁ። ቪዲዮ ከሰራችሁ በኋላ ከዛ ሊንኩን ከቲክታክ ስር ማስቀመጥ ትችላላችሁ። ያኔ ያንን የእናንተን ቪዲዮ አይቶ ሊንኩን ተጭኖ ያ ሰው እቃ ለመግዛት ሲፈልግ ሲገዛ እናንተ በአስቀመጣችሁ ሊንክ ገብቶ እቃ ሲገዛ ለእናንተ ክፍያ ይፈጽማል ማለት ነው እናንተ በሰራችሁት ማስታወቂያ ስለሆነ ያ ሰው የገዛ ስለዚህ ለእናንተ በፐርሰንት ያስብላቸዋል ማለት ነው ያው እችን ይጫናታለሁ ሁን መስፈርቱን አላሟለሁ ለምን ፎሎሬ የመጀመሪያው ቲክቶክ አካውንቴ ስለተዘጋቤ ነው ይሄኛው ደግሞ ያው ገና አዲስ ነው ስለዚህ ያው ህግና ደንብ አለ እዚህ ጋር እንደምታዩት የራሱ ህግና እንግሊዘኛ አልችልም ካላችሁ ደግሞ የተሶክ ችግር የለውም። ስለዚህ እስክሪንሹት አደርገዋለሁ። ስክሪንሹት አደርግና የት ጋር እሄዳለሁ? ይሄን ተርጎም ጎግል ላይ እገባለሁ። እዚህ ጋር ጎግል ላይ እገባለሁ። ጎግል ላይ ከገባሁ በኋላ ያን ለማስተርጎም የካሜራ ምልክቷን እጫነታለሁ ማለት ነው። የካሜራ ምልክቷን ከተጫንኩ በኋላ እዚች ጋር ትራንስሌት የምትለዋን ክሊክ አረጋታለሁ ማለት ነው። ከዛ ይሄ ቋንቋ እኔ ማስተርጎ ፈልገው እንግሊዝኛውን ወደ አማርኛ ነው። እናንተ የፈለጋችሁትን እንግሊዝኛውን ወደ እንግሊዝኛ ወደ አማርኛ ያነሳት ከድምት ያደረኳ ትችናል። ፎቶ በወረቀት ከሆነ ደግሞ እንደዚህ ፎቶ አንስታችሁ ማስተርጎም ትችላላችሁ። ያው እኔ እየተረጎመልኝ ነው። የሚወዷቸው ምርቶች በቲክታክ ሱቅ ያሳዩ ይላል። ከዚህ ጋር ቲክታክ ሾፕ እንደ እርስዎ ያሉ ፈጣሪዎች የእርስዎ ተወዳጅ ምርቶች እንዲያሳዩ ያስችላቸዋል ይላል። ሲቀላቀሉ ሰዎች በቀጥታ ከቪዲዮዎቻቸው የሚገዙትን ምርቶች ማጋራት ይችላሉ ከሻጮች እና ከኤጀንሲዎች ጋር ያለውት ግንኙነት ለማመቻቸት መሰረታዊ መረጃ የእርስዎ የቀጥታ እና የቪዲዮ ውሂብ እና ተዛማጅ የአፈጻጸም መረጃዎች በፈጣሪ የገበያ ቦታ በኩል ለሽያጮች እና ለኤጀንሲዎች ያጋሩ ይላል። ከዛ እዚ ጋር ምን ይላል? ሶሪ፣ እዚህ ጋር ደግሞ ምናምን ለመሳተፍ መለያዎችን በጥሩ ሁኔታ ላይ የሚገኙ የማህበረሰብ መመሪያዎች ይከተሉ እና የብቃት ማመዛዘኛ የሚያሟላቸው እና የሚያጠቃላች መሆን አለባት። ይህ የሚከተሉት ናቸው መስፈርቶች ማለት ነው። በቲክታክ ሾፕ ላይ አድቨርት ወይም ማስታወቂያ ለመስራት አንደኛ ምን ይላል እዚህ ጋር የማህበረሰቡ መመሪያዎች ማሟላት። ቀጣይ ደግሞ አምስት ሺህ በላይ ተከታይ ወይም ፎሎወር መኖር አለብን። ከዛ በኋላ ደግሞ ቢያንስ ከ18 ዓመት በላይ መሆን አለባቸው። በታች ከሆናችሁ ቲክታ ስትከፍቱ ማስታወቂያውን መስራት አችሉም ነው የሚል ስለዚህ እንደዚህ አድርጌ አስተርጉሙ። አሁን ወደ ቲክታ ከገባ ው ተመልሻለሁ ማለት ነው። ይሄ ትርጉሙ እንደዚህ ነው የሚል ማለት ነው። ስለዚህ እናንተ ይሄን ነገር ካሟላችሁ፣ እኔ አሁን የማህበረሰቡን እሱን አሟልቻለሁ አምስት ሺህ ፎሎወር ብቻ ነው የጎደለኝ። አንድ ሺ ነው፣ አራት ሺህ ፎሎ አለኝ። ከአስራ ስምንት በላይ ነ እዛ እቺ ስደምቅሌ አፕ ላይ አረጋለሁ ማለት ነው። ከዛ የሚጠይቀኝ ነገር እሞላለሁ ማለት ነው። ከዛ ያኔ በቲክታክ ማስታወቂያ መስራት ይችላለሁ፣ ገንዘብ ማግኘት ይችላለሁ። እንዲሁ በሌላ ነገርም መስራት ትችላላችሁ ማለት ነው። አሁን ከዚህ ላይ ምን አለ? በላይ ባለውን ላይቭ ሪዋርድ የሚላል ና ላይቭ ሪዋርድ የሚለውን ብንጫ ነው። እሱን ስንጫ ነው ይሄ ኦፕን ጊፍት ይላል። ይሄ በጊፍት የተሰጠን ገንዘብ እዚህ ጋር ነው የምናገኘው ማለት ነው። ማታቋ አላችሁ የምታቁም ያው እንደዛ ይሄ በላይቭ ማለት ነው። ይ በላይቭ ላይ የሚሰጠን የጊፍት ገንዘብ የዚህ ላይ ጎ ላይቭ ብዬ ከገባው በዚህ መልኩ የሚሰጠ የጊፍት እንትን ወደዚህ ይቀመጥልያል ማለት ነው። ሶ በቀጣይ ደግሞ ወርክ ዊዝ አርት ወደ ሙዚቃ ለስ ይሄ ሰብስክሪቢሽን ነው። አንድ ሰው ሰብስክሪቢሽን ሲያደርግ ለእናንተ ው ገንዘብ ታገኙበታላችሁ ማለት ቤተሰብ ሲሆን በቲክታክ ቤተሰብ ሲሆን እዚህ ጋር አሁን ኦፈር ኤክስ እንደዚህ ይላል። ስለዚህ ይሄን ካሟላችሁ ዛ ሙሉ ካሟላችሁ አንድ ሰው እናንተ ጋር ቤተሰብ ከሆነ ታገኛላችሁ ማለት ነው። የግዴታ የሚያስፈልገው ይሄ ደግሞ 10 ሺህ ፎሎወር መሆን አለበት። ሃቭ አት ሊስት መቶ ሺህ ቪዲዮ ቪው መቶ ሺህ ቪዲዮ ላይ መቶ ሺህ ቪው መታየት አለበት ጠቅላላ ከዛ ጎሊቭ ፎር አት ሊስት ሰርቲ ሚኒት ላይቭ ላይ ደግሞ ከሰላሳ ደቂቃ በላይ መስራት አለባቸው ማለት ነው። ይሄ ምንድነው የሰብስክሪፕሽን ነው ማለት ቀጣይ ጌም ነው ያው ጌም ታውቁታላችሁ፣ ጌም ስትጫወቱ እና እንደዚህ አድርጋችሁ በቲክታክ ማስታወቂያ መስራት ትችላላችሁ ማለት ነው። ስለዚህ እኔም ፎሎወሪ አምስት ሺህ ከሞላ በቲክታክ ማስታወቂያ መስራት ትችላለሁ ወይ እኔ ገና እኔ ማለት ነው። የመጀመሪያው ቲክቶክ አካውንቴ ስለተዘጋብኝ ነው አሁን ይሄ ያለው ማለት ነው። አንተ ዛሬ ማለት እሺ፣ እኔ አሁን ለማሳያችሁ ምንድን ነው ቲክታክ ላይ ኦ ሶሪ፣ ቲክታክ አልኩ አማዞን ላይ የገዛሁት የፎቶ ፕሪንት ማረያ ነው ማለት ነው። የት ነው የገዛሁት? አማዞን። በሱ ነው ማስታወቂያ የምሰራው፣ ህጉን በአሟላ ኑሮ ማለት ነው ፎሎሪስ ከ5000 በላይ ቢሆን እንደዚህ ነው ለካ። ልክ እንደዚህ ያለ እዚህ ላይ ሰርች አረጋለሁ አማዞን የሚለው ላይ ሰርች አረጋለሁ። ምን ብዬ ነው የምጽፈው? ፎቶ ፕሪንተር ብዬ ስጽፍ ይመለያል ማለት ነው። ይኸው ይመጣል። ይሄው ፎቶ ፕሪንተር ነው። እኔ የገዛሁት ፎቶ ፕሪንተር ላሳያችሁ። እዚ ጋ ይሄ ነው የገዛሁት እኔ። ፎቶ ፕሪንተር ይሄ ነው። በከለሩ ቢለያየም አራት መቶ ሰላሳ አራት ፎቶ ማውጫ ነው ማለት ነው። አድ የሚለውን እጫነዋለሁ። አድ የሚለው ያው መረጥኩት ማለት ነው። ስለዚህ ይሄን ስጫ ነው ይሄ አማዞን በከለር እኔ የገዛሁት ከለር ይሄ ነው ማለት ነው። ይሄ ነው የገዛሁት ከለር በፒንክ። ስለዚህ በዚህ ነው ማስታወቂያ ቲክታክ ላይ መስራት የምችለው ማለት ነው። ምሳሌ እችን አሁን እዚህ ጋር አለ። እቺ የሸር ምልክቷን ተጠቅሜ እችን ኮፒ አደርጋታለሁ ማለት ነው። የሸር ምልክቷን ተጠቅሜ ሸር የምትለው ነካዋል። ከዛ ኮፒ አረግና እችን ኮፒ አርጊያለሁ። ስለዚህ አምስት ሺህ ፎሎ ሆኖል ቢሆን ኑሮ ማለት ነው ማስታወቂያ ልክ እንደዚህ ከስር ቲክቶክ ቪዲዮ ስሰራ ከስር ይሄን ሊንክ አስቀምጣል ማለት ይሄን ሊንክ ደግሞ ይሄን ሊንክ ሰዎች ተጭነው ሳ ይኸው፣ እንደዚህ ነበረ። አሁን እቺ ልጅ ልብስ ገዛሽ፣ በዛ ልብስ ማስታወቂያ እየሰራች ነው ማለት ነው። እኔ አሁን ይሄን የፎቶ ፕሪንተሩን ገዝቻለሁ። ስለዚህ ቅድም ሸርም ይላል አይደል፣ ያን ሊንክ ተጭኜ እዚህ ጋር ነበረ ማስቀምጠው ማለት። ከዛ አንድ ሰው እኔ ያሳየሁትን ቪዲዮ ፕሪንተሩን ወዶት መግዛት ከፈለገ በቀጥታ ቲክታክ ላይ ይመጣልታል። ይሄን ተጭኖ ይሄን ፕሪንተሩን ወይም ሌላ ነገር ሲገዛ ለእኔ ማስታወቂያ በሰራው መሰረት ሂሳብ ገንዘብ ያስብልያል ማለት ስለዚህ በዚህ መልኩ ነው ቀጣይ አምስት ሺህ ፎሎወር ስሞላ እንዴት አድርጌ አፕላይ ላይ እንደማደርግ አሳያችኋለሁ ስለዚህ ለቤት አዲስ የሆናችሁ ዩቱብ ቻናሌን ሰብስክራይብ ማድረግ አትርሹላለሁ በሌላ ቪዲዮ እስከምንገናኝ ደህና ሁኑ